ሌሎችም አሉ። አሁን የኦዲት በመንግስት ተቋማት ብቻ ሳይሆን በግል ተቋማትም ጭምር ወደ ኦዲተር ወደ ኦዲት ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡት። እኛ ግን አንበገርም፣ ሽጉጥም። አዎ፣ በተግባርም ስላሳየ ማለት ነው። የሚመጣጠን አይደለም። እንኳን እኛ ራሳችን ልናቅድና የተጠየቀውንም ጥያቄ መስራት እየቻልን አይደለም። ስለዚህ አሁን ለተከበረው የኮሚሽን ኮሚሽን አደረጃጀቱን በተለይ ከአይቲ ዲፓርትመንት እና ስራዎችን የበለጠ ዘመናዊ ለማድረግ እና ከዚህ ከልዩ ኦዲት ጋር በተመለከተ መዋቅር አዘጋጅተናል። መዋቅሩ በኦዲት ኮሚሽኑ ተገምግሞ ግብአት እንዲሰጥበት አስተያየት ተሰጥቶን አሁን እሱ ግብአት እየተሰጠበት ነው። ያኔ የሚመጡትን ጥያቄዎች እንደገና ደግሞ እኛም መቅደን የምሰራቸውን ለመስራት እድሉ ይኖራል። በዛ መልኩ ቢታሰብና ግን የልዩ ኦዲትን ከተነሳ ይቀር ልዩ ኦዲት ከመደበኛ ኦዲት የተለየ ነው። የሰዎችን ስም እከሌ ብሎ የሚያወጣ የህይወትን መስዋዕትነት ጭምር የሚጠይቅ ኦዲት ነው። ስለዚህ ይህን ኦዲት የሚሰሩ ኦዲተሮች የተለየ ፕሪቪሌጅ ያስፈልጋቸዋል። ትንቅንቁ ከኦዲት ከሚደረገው ሰው ብቻ ሳይሆንም ከኛ ተቆጣጣሪ ከምንላቸው ተቋምም ጭምር ተግዳሮት ያለበት ነው። ለምሳሌ እኔ አንድ ማንሳት እንፈልገው ባለፈው ልዩ ኦዲት ጥያቄ ይጠይቃል። እኛ በሰራነው ስራ በነገራችን ላይ በማስረጃ የተደገፈ ስለሆነ ተደገፈ ሲሆን ባልሰራነው ስራ ገና በተጠየቀው ጥያቄም እኛ የያዝናቸው እቅዶች አሉ። ስራው ራሱ በልዩ ኦዲት እንደ ሌላው የአንድ አመት አይደለም። አንዳንዱ እስከ አስር አመት ነው የሚጠይቃል። እስከ ሁለት ሺህ ዘጠኝ እስከ ሁለት ሺህ ስምንት የሚወስደው ጊዜ አሉ። ያንንም ባለመረዳት ሊሆን ይችላል ወይም ሌላ ገፊ አካል እንዳለ አናቅም። በጊዜ አላደረሳችሁም ተብሎ ኦዲተሮቻችን ታስረዋል። ልዩ ኦዲት በዚህ ሁኔታ ነው የሚሰራው። ግን ከፌዴራል ፖሊስ ጋር ከበላይ አመራሮች ጋር ባለን ተናቦ መስራት አንድ ግለሰብ የፈጠረው ነው፣ ችግሩን ለማስተካከል ወዲያውኑ ወደ ነበረበት እንዲመለስ ለማድረግ ተሞክሯል። ሌሎችም አሉ። አሁን የኦዲት በመንግስት ተቋማት ብቻ ሳይሆን በግል ተቋማትም ጭምር ወደ ኦዲተር ወደ ኦዲት ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡት። እኛ ግን አንበገርም ነው። ሽጉጥ? አዎ፣ በተግባርም ስላሳየ ማለት ነው። ስለዚህ ይሄን በዚህ ቻሌንጅ ውስጥ ነው ይሄ ልዩ ኦዲት የሚሰራው። ወደዚህ የሚመጡ ኦዲተሮች ልዩ ፕሪቪሌጅ ያስፈልጋቸዋል። አሁን በምንሰራው በሚሰጠን አበል መዋቅሩን ብናስተካክለው የሚቀርበውን ጥያቄ መመለስ አንችልም። ስለዚህ በእኛ በኩል ዝግጁነቱ አለ። በተከበረው ምክር ቤት ግን የምናቀርባቸው መደበኛ ጥያቄዎች ከተጠየቁ አይደለም የሚጠየቀውን ሌላ መስራት ስለሚቻል በዛ መልኩ በዚህ አጋጣሚ ማሳሰብ ወዳለሁ። ግን የቀረበውን ጥያቄ እንደ ግብዓት ይዘን እኛም ሰርተንበታል። አደረጃጀቱን አጽድቀን ወደ ተግባር የምንገባበት የሚሆነው ግን የበለጠ የነዚህን የተለያዩ ጥያቄዎች አሉ። ያበል ጥያቄ አለ የዋስትና ጥያቄዎች አሉ። እነዚህ እነዚህ የግድ ሽፋን ያስፈልጋቸዋል። በሪስክ ውስጡ የሚሰራ ጭምር መሆኑንም እንዲታወቁ ዝም ብሎ ኦዲት ሲባል ቀለል ተደርጎ ባይታይ ነው። በተለይ መደበኛው ኦዲት፣ ልዩ ኦዲት ከመደበኛው ኦዲት የራሱ ብዙ ቻሌንጆች ስላሉት ማለት ነው። ሌላው ከዚህ ከማዕከሉ ጋር ከኢንስቲቱሽኑ ጋር የተቀረበው ጥያቄ ትክክል ነው። ተከበረው ቋሙ ኮሚቴ በየጊዜው የጊዜው ያነሳል ይህን ጥያቄ። አሁን እዚህ ጋርም አንዱ በሪፖርት አለማካታታችን ነው እንጂ የተሰሩ ስራዎች አሉ። በሞጁል ሞጁሉ ተዘጋጅቷል። ሌላ ልምድ ያላቸው የአሜሪካ ዋና ኦዲተሮችም ጭምር እነሱም አስተያየት ሰጥተውበታል። የተዘጋጁ ሞጁሎች አሉ። የቦታ መረጣም ተካሂዷል። በተለይ የበለጠ ስራውን ግልጽ ለማድረግ ሁሉም ዋና ኦዲተሮች በጉባኤያችን ላይ አንስተ ነው የቦታ መረጣ የሚያካሂዱ በጠቅላላ የክልል ዋና ኦዲተሮች በተሰበሰቡበት ሶስት ኮሚቴ ተመርጦ ያመለከቱት እዚህ ኮሚቴ ውስጥ ያሉም ያመለከቱትን መስፈርት ወጥቶ ያን መስፈርት የጋራ አድርገን እንደውም ውጤቱ ባለፈው አሁን አርባ ምንጭ ላይ በነበረን የጋራ የባለድርሻ አካላትን ጉባኤ ላይ አቅርበናል። ከአንድ እስከ ሶስት ይወጡ አሉ። በዛ ክራይቴሪያ መሰረት ግን ይሄ ክራይቴሪያ ይሄ አንድ እስከ ሶስት የወጡት የቀጣይ ፊዚቢሊቲ ስተዲ አዋጭነቱ ከተጠና በኋላ ያኔ የተመረጠው ክልል ኢንስቲቱሽኑ የሚሰራበት ይሆናል ማለት ነው። አሁን እዚህ ጋር በእኛ በኩል እየሄድንበት ነው። ለኢንስቲቱሽኑም ለፊዚቢሊቲ የሚሆንም ከዚህ ከለጋሽ ድርጅቶች ጋር አግኝተናል። ግን አሁን ትልቁ ችግሩ እኛ ለመስራት ያሰብነው ሰፊ ስራ ነው ግን አሁን መንግስት በያዘው አቅጣጫ አዳዲስ ፕሮጀክቶች ለተጀመሩ እንጂ አዳዲስ ፕሮጀክቶች የሚሰጥ በጀት የለም። ዞሮ ዞሮ ግን እኛ በጀቱን አቅርበን ሲፈቅድልን ወደ ስራ የምንገባ ነው የሚሆነው። በሪፖርት ስላላካተት ነው ነው እንጂ የተሰሩ ስራዎች አሉ ለማለት ፈልጋለሁ። ሌላ ከዚህ ከሰልጣኞች ጋር በተመለከተ እንደተባለው ዋና ኦዲተር አንዱ ተቋማትን አቅም መገንባት ነው ከክልል ዋና ኦዲተሮች በተጨማሪ የኦዲት የምናደርጋቸውንም ተቋማት ኦዲት እናደርጋለን። በቁጥሩን ጥቅልል አድርገነው እንግዲህ እኛ ሪፖርቱን ለማሳጠር ስር ብዙ መረጃዎችን እተዋለሁኝ። ለዛ ነው እንጂ አሁን አምን ለምሳሌ ኦዲት ማነው ስልጠና የሰጠናቸውን አካተን ነበረ። ዘንድሮም ለአራት ፌዴራል ተቋማት እና አሁንም በቀጣይ በሶስት የሚሰጡ አሉ ለክልሎችም ኦልሞስት ከአፋር ክልል በስተቀር ለሁሉም ሰጥተናል። እንደውም አፋር ክልል በአሁን ላይ ስልጠና እየወሰዱ ነው። አሰልጣኞቻችን እዛ ነው ያሉት፣ ስልጠና እየሰጡ ነው። ከዚህ ውስጥ ወደ ጥያቄው ልመለስና የፌዴራሉ ምን ያህል ነው ይባል፣ በክዋኔ እና በፋይናንሻል በክዋኔ ሰላሳ በፋይናንሻል ወደ ዘጠና ስድስት የሚሆኑ ኦዲት ለምናደርጋቸው የፌዴራል ተቋማት ስልጠና ሰጥተናል። ይህ ስልጠና አሁንም የሚቀጥል ይሆናል ማለት ነው። ክልሎችን በተጨማሪ ድጋሜ ስለሚጠይቁ ከዚያ አንጻር እንደውም ከዚ አይጀመልሶ ይሄ ከጥራት ጋር የተሰራውን ከነጠላው ኦዲት ጋር በተመለከተ ዋናው ስምምነታችን ምንድን ነው? የተከበረው ምክር ቤት እንደሚያውቀው የእኛና የክልል ዋናው ኦዲተሮች ድርሻ የተሰጠን በእነሱም ህገ መንግስት በእኛም ህገ መንግስት አንድ አይነት ስለሆነ በተለይ የፌዴራሉ መንግስት ኦዲት የሚያደርገውን ደግሞ ኦዲት ማድረግ ስልጣን የተሰጠው ደግሞ በህገ መንግስቱ ለፌዴራል ዋና ኦዲተር ነው። ይህን መነሻ በማድረግ ያንን የሚያስታርቅ አዋጅ አውጥተናል። ከዚያም እንደገና በጋራ የምንሰራበትን መመሪያ አውጥተናል። በዚህ አንዱ የዋና የኦዲተር ዋናው ድርሻ ኃላፊነቱ ምንድን ነው? ለክልሎች አግሬሲቭሊ የአቅም ግንባታ መስጠት ነው። አንድ ፔጅ ላይ እንድንመጣ ማለት ነው። ሌላው ደግሞ የከነሱ ጋር በጋራ በመሆን የኳሊቲውን ስራ መስራት ነው። ይሄ ፕሮግረስ እየመጣበት ነው። በመጀመሪያ በአራት ፓይለት ክልሎች ጀመር ነው አምና ከሁለት ክልሎች በቀር ሁሉንም ሰርተናል። ዘንድሮ ደግሞ ሙሉ በሙሉ ይሄ ፕሮግረስ እያሳየ ነው። አሁን ኳሊቲው ላይ የተቀርበው ጥያቄ ትክክል ነው። በአምስት ክልሎች በዚህ ዓመት ጀምረናል። በኦሮሚያ፣ በሲዳማ፣ በሀሬሪና በአዲስ አበባና በድሬዳዋ የጥራት ማረጋገጥ ስራው ተሰርቷል። ይሄ ሁሉንም በቀጣይ ባለፈውም ባደረግነው አርባ ምንጭ ላይ ባደረግነው የጋራ ጉባኤ ላይ ተገኝቶ የነበሩትን ሽድባክን በግልጽ ለነሱ ቀርቦላቸዋል። ኦዲት የጥራት ያልተደረገባቸው ይህንንም የነሱ ከነሱም ሊገኝ የሚችል መሆኑ ታስቦ ያንንም የስራቸው አካል አድርገው እንዲሰሩ መግባቢያ ላይ ተደርሷል። በሚቀጥለውም በአስቀመጥነው አቅጣጫ መሰረት ሁሉንም ክልሎች ተደራሽ ለማድረግ የጥራት ስራ የሚቀጥል ይሆናል ማለት ነው። ሌላ ከዚህ ከእርዳታና ብድር የተሰሩ ያሉት እነዚህ በተለይ በለጋሽ ድርጅቶች በእርዳታ የሚመጡት ኦዲቶችን እንደተባለው ኦዲት እናደርጋለን። በዚህ ሪፖርትም ወደ መቶ ስድስት የሚሆኑ ፕሮጀክቶች ኦዲት ተደርገዋል። የተሰጣቸው አስተያየትም በሪፖርቱ አለ። ግን እነዚህ ዋናው ጥያቄ ምንድነው? ተጠያቂነት እንዴት እናረጋግጣለን ነው። ሪፖርቱ አለ፣ ከጥራዙ ላይ አለ። ስለዚህ አሁንም ቢሆን የተከበረው ቋሚ ኮሚቴያችን የሚገመገንበት ጊዜ ካለው በተሰጣቸው አስተያየት መሰረት በተለይ ተቀባይነት የሚያሳጡ አስተያየት እና አድቨርስ የተሰጣቸውን ለይተን ማቅረብ እንችላለን። በቀጣይ እቅዳችን አካል እናደርገዋለን። በቀጣይ ምክንያቱም ያ መንግስት ከሀገር የሚከሰል ዞሮ ዞሮ በብድርም በእርዳታ የሚመጥ ይመጣ ተምክር ቤቱንም ስለሚመለከተው በቀጣይ የክትትልና የቁጥጥሩ ስርዓቱ ተጠናክሮ እንዲቀጥል ለይተን እናቅርብና በሚቀጥለው ዓመትም የሄሪንግ አካል ይሆናል። እንደ ግብዓቱ እንወስደዋለን። ሌላ ከዚህ ከአይቲ ኦዲት ጋር በተመለከተ እንደተባለው አሁን ተቋማት ከፋይናንሻል ኦዲት ወጥተው ወደ ክዋኔ የሄዱበት ያለበት ሁኔታ ነው ያለ። ያ ማለት ምንድን ነው? ሁሉም በሌሎች ሀገሮች ሁሉም ነገሮች በቴክኖሎጂ ነው የሚሰጡት የሚሰሩት። ስለዚህ እኛ ሀገር ግን ገና ጉሯም አይኔ ነው ሙሉ ወጥ ሁኖ ከተሰራ እንችላለን ። እንደ ድሮ በወረቀት አይደለን። ኢጂፒም ጥሩ ነው። ስለዚህ በቀጣይም ሌሎች አገልግሎቶች ሁሉም በሚከናወኑበት ጊዜ እኛም የግድ ነው፣ ወደዛ ነው የምንሄደው። በምናደርጋቸው የዓለም አቀፍ ዋና ኦዲተሮች ምንድን ነው የተቋማት ሬድነስን በተመለከተም ከዚህ ኖታ የሚባል አንድ ዶክሜንት መጥቶልን፣ እሱንም እኛ እንደ ግብአቶች ደን እየተጠቀምንበት ነው። የበለጠ ግን እኛም ኦዲታችን እንዴት ነው ሙሉ በሙሉ አውቶሜት ማድረግ የሚለውን አሁንም ሙሉ በሙሉ ሆን እንጂ በከፊል አውቶሜት ነው ራሱ ሲስተም ሆን የተዘረጉ ስራዎች እንድናያቸው ስለሚያደርገን፣ ከአርቲፊሻል ኢንቴሊጀንስ ጋር ተነጋግረናል። ሪፖርት ስላላከት ፕሮሰስ ማስገባት ትርጉም ስለሌለው ነው የበለጠ የተሰራ ስራ ቢገባ ጥሩ ነው። ከእነሱ ጋር ተነጋግረን አምና አስፈላጊውን ጥናት አቅርበው በጀት ጠይቀውናል። ይህም በጀት ደግሞ ዘንድሮ የበጀት አካል አድርገን አቅደን የተከበረው የበጀትና ቁጥጥር ጉዳዮች ቋሚ ኮሚቴም እቅዳችን ተቀብሎ አጽድቆልናል። በቀጣይ እነሱ ወደ ተግባር የሚገቡና ኦዲቱም በአይቲ የሚሰራበት ነው። ከዚህ ጋር ተያይዞ የእኛም የአይቲ ኦዲት ሽፋን ባለፈው ሁለት ነው የሰራ ነው ማን ነው እቅድ ያዝ ነው እሱም ተሰርቷል። በዚህ እቅድ አጋጣሚ ሪፖርቱ የተዘጋጀው አይቲ በባህሪው ከእንግሊዘኛ ባህሪ ጋር ስለሆነ በእንግሊዝኛ ነው የተዘጋጀው። የግድ እሱን ተርጉሞ ወደዚህ ማቅረብ ስለነበረብን ነው እሱ ጊዜ ስለወሰደብን ነው። ዞሮ ዞሮ ኦዲቱን ሰርተናል። ይህንን ኦዲት ስንሰራ ግን በአይቲ ራሱን የቻለ የአይቲ ኦዲት ዲፓርትመንት የለንም ካሉን ነው። አሁን ግን ከመዋቅራችን ላይ ግን ራሱን የቻለ ዳይሬክቶር የታቋቁመለታል። እሱ ሲቋቋምና በተለይ መክፈል የመክፈል የአይቲ ባለሙያዎች ሰልጥነው ነው ብዙ ጊዜ የተወሰነ ተቋም ላይ አይቆዩም። እነሱ አሁን ቴክኖሎጂ እነሱ እንዲማ እንዲሚያደርግ ስለሆነ የማቆያ ስትራቴጂ ካልተጠቀምን መዋቅር ብቻም ትርጉም የለውም። ዙሮ ዙሮ ግን በእኛ ደረጃ ግን ይህን አድርገናል። የበለጠ አጠናክረን እንቀጥላለን በዚህ ዓመትም ሁለት ለመስራት በቅድ ይዘናል። እኛ ባንፈልግም የግድ ቴክኖሎጂው ያስፈልገናል። እንደተባለ ኦዲተር ከአንድ ቦታ ሄዶ ሶስት ወር ሁለት ወር የሚቀመጥበት ቦታ ጊዜ የለም ካሁን በኋላ ስራችን እንትን ካልነ ቢሮችን እኔ የመስራቱን እንትን እናየዋለን። ጊዜው የአይ ስለሆነ ማለት ነው። ሌላ ከዚህ ከሜጋ ፕሮጀክቶች ጋር በተመለከተ እኛ ሜጋ ፕሮጀክትን በተመለከተ ከዋናው ነው ኦዲት ያደረግነው አይታችሁት ከሆነ ከዋና ኦዲትን በተለይ ፕሮጀክቶችን የፕላንና ልማት ሚኒስቴር ነው በዋነኛነት እያየ እየገመገመ ለገንዘብ ሚኒስቴር የሚያቀርበው። ከዚህ አንጻር ያየናቸው ክፍተቶች አሉ። እነዚህን ክፍተቶች መነሻ አድርገን እነሱም ይሄ የአስራ ሁለት አስር ሃያ አንድ አስር የወጣው የፕላንና የፕላን ሚኒስቴር አዋጅ ከዚህ በፊት ዋና ኦዲተር በሚሰጠው አስተያየት መሰረት ነው አዋጁ የወጣ መነሻው የኛ ኦዲት ግኝት ነው። ስለዚህ አሁንም ያሉትን ያፈጻጸሙ ክፍተቶችን አስቀምጠናል። በቀጣይም እነዚህን የሆኑ ፕሮጀክቶች እንሰራለን እንደግባት እንይዘዋለን። ግን ከዚያ ላይ መጀመሪያ ሕግና ሥርዓቱን ነው ይሄንን በኃላፊነት የሚሰራው ሚኒስትር ምን ኃላፊነቱን እየተወጣ ነው የሚለውን ስለሆነ ማየት ያለብን። ሁሉም ፕሮጀክቶች በእነሱ አድርጎና በገንዘብ ሚኒስትር አድርጎ ስለሆነ የሚሄደው እዛ ላይ ያሉትን ክፍተቶች በሪፖርታችን አመላክተናል። እኛ ከዚህ ውጭ ሌላ የምናደርገው ነገር ስለሌለ ማለት ነው በዚህ መልኩ ይታይ። ሌላ ከተከበራችሁ የምክር ቤት አባላት ከጠየቁ ጥያቄዎች ሪፖርቱ ግኝት ከማስቀመጥ በስተቀር የሚለው ነገር የለም ነው። እንግዲህ ይህን ከዚህ በፊትም በተደጋጋሚ ብያለሁ። የዋና ኦዲተር ስልጣንና ተግባር በግልጽ የተቀመጠ ነው። የተከበረው ምክር ቤት የሚያጸድቀውን በጀት በተቀመጡ አዋጆች ደንቦች መሰረት ሪፖርቱን ሰርቶ ለተከበረው ምክር ቤት ማቅረብ ነው። በዚያ መሰረት እያቀረብን ነው። ከማሳሰቢያው ውጭ ሌላ ስልጣን ስለሌለን ነው። ግን ይሄን ብለንም እኛ ለእናንተ ሲቀርብ ማሳሰቢያ እንላለን እንጂ ገንዘብ ሚኒስተርም የሚመለከተውን አክሽን እንዲወሽድ ቋሚ ኮሚቴውም በሚያደርገው ግልጽ የሆነ ህዝባዊ ስብሰባ አቅጣጫ እየሰጠ እርምጃ እንዲወሽድ ቋሚ ኮሚቴ በሚያደርገው ስብሰባ ባለድርሻ አካላት አሉ። ፍትህ ሚኒስተር አለ፣ ፕላን አለ፣ ገንዘብ ሚኒስተር አለ ግዥ ኤጀንሲ አለ። እነዚህ ባሉበት ነው አቅጣጫ የሚሰጠው ማለት ነው። ስለዚህ አሁን በገንዘብ ሚኒስቴር የተወሰዱ እርምጃዎች አሉ። በፊት እኮ ይሄ አልነበረም። ይሄ ቅርብ ሁለት ሶስት ዓመት የመጣ ነው። የበለጠ ይሄ ተጠናክሮ እንዲቀጥል መሰራት አለበት መሰራት አለበት። ይሄ ተቀባይነት በሚያሳጣ ብቻ ሳይሆን በእያንዳንዱ ግኝት የምንሰጣቸው አሁን፣ ተሰብሳቢ በተመለከተ ተሰብሳቢ ያን ያል የተቀማቸ ተሰብሳቢ ያለው ገንዘብ ሚኒስቴር አድቨርስ እና ዲስክሌመር ከሆኑት ብቻ ሳል የተሰብሳቢነቱ ምንጩ አንትም ብሎ በዛ መልኩ በጀትም ሊዞ ሊሆን ይችላል እስከ መጨረሻው አጣርቶ አክሽን መውሰድ አለበት። ስለዚህ በዛ መልኩ እንዲሰሩ እኛ ከነሱ ጋር ቅርብ የሆነ ክትትል እያደረግን ስራዎች ለመሰራት ጥረት እየተደረገ ነው። የተጀመሩ ጅምሮች አሉ፣ የበለጠ አጠናክረን እንወስጣቸዋለን። ሌላው ከጸረ ሙስና ጋር እንደዚሁ አግሪመንት ተፈራርመናል። እነኚህ ግኝቶች አሁን በሙሉ እንሰጣቸዋለን እነሱ ሰጥተን ጥናት አድርገው ተጠያቂ የሚሆኑም ከፍትህ ሚኒስተር ጋር እያቀረቡ ተጠያቂ ይሆኑ ነው። ከፍትህ ሚኒስተርን ከፌዴራል ፖሊስም የኦዲት ይደረግልን ቀድም በልዩ ኦዲት ያቀረብ ናቸው ከእንደዚህ የመነጩ ናቸው እና በዛ መልኩ ቢታይ የሚል ነው። ሌላው ከዚህ ተሰብሳቢ ጋር ከክትትል ጋር በተመለከተ ምንድን ነው የምናደርገው? የተወሰደው በቂ እርምጃ አይደለም ነው፣ ልክ ነው እንደተባለው፣ የሀያ ቢሊየን ብር አንድ ነጥብ ዘጠኝ ቢሊዮን ብቻ ነው የተከፈለው። በነገራችን ላይ እዚህ ጋ ግልጽ መሆን አለበት የ2015 በጀት ብቻ አይደለም፣ ከዛ በፊትም እየተንከባለለ ከ2002 ጀምሮ ሊሆን ይችላል። ግን በወቅቱ አክሽን ቢወስድ ቢወሰድበት ኑሮ ክትትልና ቁጥጥር ቢደረግ ኑሮ ግን ከዚህን ያህል አይደርስም ነበረ። ይሄ ነው መታየት ያለበት። ከዚህ አሁንም በሚቀጥለው አመትም አሁን እዚህ ማስረጃ የሌላቸው ተመላሽ ያለሉ ብለን እዚጋ ያስቀመጥናቸው ወደ ሀያ ቢሊዮኑ ነው የሚደመሩ በሚቀጥለውም አክሽን ካልተወሰደ ቁጥሩም ከዚህ በላይ ሊጨምር ይችላል። እና እንደውም በዚህ አጋጣሚ ሁሉም ሪፖርት በሪፖርቱን ስለላክ ነው የምትከታተሏቸውን መስሪያ ቤቶች ማን እንደሆኑ እዛ በግልጽ ስላስቀመጥነ በዚያም እናንተም ብታዩቸውና ብትጠይቋቸው ምናልባት ይሄ ኦዲት ሪፖርት በሚቀጥሉ አመት ሊቀንስ ይችላል። እኛ ከዛ የዘለለ ሚና ስለሌለም ማለት ነው። ማስረጃ ያልቀረበላቸውም በተመሳሳይ መልኩ በተመሳሳይ መልኩ ኦልሞስት ወደ ከሶስት ነጥብ ምናምን ወደ አንድ ነጥብ ወደ አምሳ አራት ቢሊዮን እርምጃ ተወስዷል። ጥሩ ነው። ማስረጃ ቀርቦለታል። ማስረጃ ያልቀረበለት ወይ ገንዘቡ ተመላሽ መደረግ አለበት ነው። አሁን ይሄ በሚቀጥለው ዓመት ወደ ክትትል የሚሄደው ማለት ነው፣ ቁጥሩን ይጨምረዋል። ስለዚህ እነዚህ ተቋማት በላክ ነው ሁሉን ነዚህ ማቅረብ አልችልም አሁንም ቢሆን እናቅርብ ካልን የእናንተን ጊዜ ሙሉ ቀንም ሳምንትም ሊወስድ ስለሚችል የግድ ጠቅለል ጠቅለል አድርገን ስለምናቀርበው በዛ መልኩ ቢታይ እንጂ ዝርዝሩ በሁለት ጥራት ተጠርዞ እነማን ናቸው የሚለው እዛ ዝርዝር ስላለ እዛ ሊታይ ይችላል። የተወሰደው እርምጃ በቂ አደለም። አዎ በቂ አደለም። እኔ እስማማለሁ። ይሄ የሁላችን እገዛ ያስፈልጋል። እኛ ግን እነማን ናቸው የሚለውን እንሰጣለን። በዛ መልኩ ክትትሉ ቢደረግ የበለጠ ለውጥ ይመጣል ብዬ አስባለሁ። ሌላ ከዚህ ከባለሙያዎቻችን ጋር በተመለከተ ትክክል ነው። አሁን ኦዲተሮቻችን አቅም ለማሳደግ የምንሰራቸው ስራዎች አሉ። አንድ ኦዲተር በአመት ሚኒመም አርባ ሰዓት መሰልጠን አለበት። ይሄ ግዴታ ነው። ስታንዳርዱም ያስገድዳል። አንደኛም ስታንዳርድ አለ። ሁለተኛ በየጊዜው አብዴት የሚደረጉ ስታንዳርዶች አሉ። እሱም ሁልጊዜ እንሰጣለን። ኦንጆብ ትሬኒንግ እንሰጣለን። ስልጠና እንሰጣለን፣ ወርክሾፕም እናዘጋጀለን። አቅማቸውን ለማሳደግ የሚሰሩ ስራዎች አሉ። ግን የኦዲተሩ ጥንካሬ የሚታየው በተደረገው ኦዲት ሪፖርት ተጠያቂነትን ማረጋገጥ ስላልተቻለ ኦዲቱ በአግባቡ ተሰራ ለማለት እንቸገረ። ምክንያቱም ሁለት አይነት ኦዲት ሪፖርት ነው የምንሰራው። ይህ መደበኛ ሁን የመቶ ስልሳ ሶስት ሪፖርት ያቀረብኩላችሁ፣ እነዚህ በስታንዳርዱ መሰረት ክፍተት ብለን ያስቀመጥናቸው አሉ የበፊቱ መመሪያ ተጠያቂነትን ያረጋግጥ፣ አሁን በቅርብ የግዢ ኤጀንሲ ያስቀመጠው መመሪያ ግን ተጠያቂነትን ስለሚያረጋገጥ ምናልባት ያኔ ሊፈታ ይችላል። ከዚያ ውስጥ ግን በልዩ ኦዲት ሁኔታ ከሆነ ግን ስም ጠቅሶ ሁለቱ ሪፖርቶች ለይተን ብናያቸው ነው። በመደበኛው ኦዲት ላይ እኛ ህግና ስርአቱን እየተከተል ቼክ ነው፣ ስርአቱን አሰራሩን ነው። በልዩ ኦዲት ደግሞ ተጠያቂነትን ለማረጋገጥ ነው። በልዩ ኦዲት የሚሰሩት ሪፖርቶች አሁንም እከሌ እከሌ ይህን ያደርጋል ብለን እናስቀምጣቸዋለን። በመደበኛው ኦዲት ግን እንደዚህ አይነት ሪፖርት ስለማ እንደዚህ አይነት ሪፖርት ስለሌለ በዛ መልኩ ተለይቶ ቢታይ አንዳንዴ ከሌሎች ከሌሎች እኛ ጋር የሚሰሩት ጠያቂ አካሎችም ይሄንን የልዩ ኦዲት እና የመደበኛውን ኦዲት ለይተው የመገንዘብ ችግር ስላለ ኦዲቱ ተጠያቂነትን አያረጋግጥም የሚል ጥያቄ ይጠይቁናል የኦዲቱ ባህሪ ስለሆነ በዛ መልኩ ቢታይ ምክንያቱም እኛ ሁሉንም ተቋም ኦዲት ካደረግነ ስርአቱም ህጉም አይፈቅድም። ሁሉም ተቋም ነው ፍራስትሬት የሚያደርገው ያንዳንዱ ተቋም በተሰጠው ግና መሰረት፣ ግና ደንብ መሰረት ስርአቱ ስራውን መስረት አለ ነፃ ነው ማለት ነው። እኛ ያን ስርአት ተከትሎ በናሙና ነው የምናየው። የፍራውድ ኦዲት የምንለው ግን ራሱን የቻለ ባህሪ ስላለው በዚያ ግን ለይተን ስለምናቀርብ እንጂ ይህ በመደበኛ የተሰጠው ኦዲት ስም ስለማይጠቅስ የኦዲቱን የኦዲተሮችን ብቃት አያሳይም፣ የሚለው ለመመዘን ስለሚያስቸግር የኦዲቱን ባህሪ መገንዘብ ያስፈልጋል የሚል አስተያየት ነው የምሰጠው። እና ሁሉም ጥያቄዎች ደግሞ የሚቀርቡት ጥያቄዎች ደግሞ ግኝት አይደሉም። አሁን አንዳንድ የምንቸገረው ሁሉም ነገር የሚቀርበው ግኝት አይደለም። እኛ ስናየው ህጉ ምን ይላል፣ ምን ተሰርቷል ነው ብዙ ጊዜ የምናየው ማለት ነው። ከዚያ ውስጥ ህግ ከተጣሰ እናስቀምጣለን። እነዛ ህግን ተከትሎ የተሰሩ ነገሮች ካሉ ግኝት ላናደርገው እንችላለን ግን ከበስተር ጀርባው የሆነ ነገር ካለው ደግሞ ሌላ ፋርዘር ማጣራት ላለበት አካል ለይተን እናቀርባለን። ግን ሁሉም ኦዲት የምናደርጋቸው ግን ግኝቶች ማለት አይደሉም። አንዳንድ የሚነሱ ጥያቄዎች በተግባር ቸክ ስናደርጋቸው ግኝቱ ነው የማናገኛቸው ነገሮች ስላሉ በዛ ቢታይ ሌላ እቃው በወቅቱ ባላቀረቡ መቶ ሰላሳ አራት ተቋም እና አራት መስሪያ ዝርዝሩ በሪፖርት አለ ሁሉን በነገራችን ላይ እኛ እዚ ጋ ስናቀርብ አሁን ዋና ዋናዎች ብለው እንደየገንዘብ መጠኑ እስቴፕ አድርገን ነው። መቶ ሰላሳ አንዱን ብዘረዝረው እኔ ሪፖርቱ አይበቃኝም። ስለዚህ ዝርዝር ሪፖርቱ በጥራዙ አለ፣ ለተከበረው ምክር ቤት ቀርቧል። ከዚያ ተነስቶ እርምጃ መውሰድ ሁሉንም መዘርዘር ስለማይቻል ነው እንጂ እኛ ግን ለዚህ ለእናንተ ጊዜ ታሳቢ አድርገን ነው። ግን እንደየገንዘብ መጠኑ ነው የምናስቀምጠው፣ ስንጠቅስ ማለት ነው። በዛ መልኩ ቢታይ ሌላ እዚህ ጋር በተመለከተ ከዚህ በወቅቱ ካላቀረቡት ጋር በተመለከተ ከተጠያቂነት ጋር በተያዘ ውሉ እኮ አስቀምጧል። በተለይ አሁን ከግንባታ ጋር በተመለከተ በወቅቱ በማያቀርብ ይሄ ይሄ ብሎ ውላችኋል። እያንዳንዱ በዛ ውል መሰረት ተጠያቂ ማድረግ ያለበት የየተቋሙ ኃላፊ ነው። ውል ሲዋዋል ይሄን ባያደርግ ይሄን ባያደርግ ይሄ ስላለ፣ ስለዚህ የተየተቋማቱ ኃላፊ ነው። እኛ ያው ያን በዛ መሰረት ስላልሰሩ ነው ግኝት የምናደርገው በተቀመጠው ውል መሰረት ስላልፈጸሙ ነው ግኝት እያደረግ ነው። በዛ መሰረት መነሻ አድርጎ ደግሞ መስራት ይሄንን የሚሰሩ የተቋማት ኃላፊነት ነው። ከዛም አልፎ ተግባራዊ ካላደረጉ ደግሞ ይሄንን ሪፖርት የምንሰጣቸው አካል ለምን በዚህ መልኩ አልሰራችሁም ብሎ ደግሞ መጠየቅ ደግሞ ቀጣይ ስራ ይሆናል ማለት ነው። ሌላ ከዚህ ከስራ የተሰናበቱ ሰራተኞች በተመለከተ እንግዲህ በግልጽ አስቀምጦታል። እንደተባለው በ16 ተቋማት ወደ አርባ ሚሊዮን ነው። ዘንድሮ ዘንድሮ በጣም ጨምሯል። አንዱ ከጨመረው ግኝት ይሄ ነው። ይሄን በተመለከተ እንግዲህ በዋስ አላቸው። በዋሱ መሰረት አሁንም እዚሁ ጋ ውል አለ በግልጽ የተቀመጠ ውል አለ። አብዛኛዎቹ ተማሪዎች ዋስትና ሲዞኑት ወደ ውጭ ሲሄዱ በዛ ዋስትና መሰረት ተጠያቂ ማድረግ ያለበት የየተቋሙ ኃላፊነት ነው። ያንን ሚናቸውን ካልተወጡ ደግሞ እነዚህን የሚከታተል አካል ደግሞ መጠየቅ ነው። እነማን ናቸው ግን የሚለው በዝርዝር በጥራዝ ባስቀመጥ ነው ሪፖርት ስላለ በዛ ቢታይ እንደዚሁ የመደበኛ በጀትን በተለይ አስራ ሁለተኛ ክፍል በተመለከተም እዚህም በርካታ ተቋማት አሉ በግልጽ መንግስት በጀት መድቧል በጀት ካነሳቸው ተጨማሪ በጀት መድበው ነው ጠይቀው ነው መክፈል የነበረባቸው ይህም ግልጽ የሆነ የህግ ክፍተት ነው መስተካከል አለበት ስለዚህ እነዚህ ተቋማት ህግን ተከትለው አልሰሩም ብለን እኛ ጥቆማ ሰጥተናል ከዚህ አንጻር እነሱን የሚከታተል ለምን እንዲህ ያደረጋችሁ ብሎ ቢጠይቅ የበለጠ እንትን ይላል። እኛ ግን ይህን ሰነድ አሁንም ለአንቲ ኮራፕሽን ስለምንልከው በዚያ መልኩ ደግሞ እሱ ወደ ተጠያቂነት እንዲሆኑ የማድረግ ስራውን ስለሚሰራ በዛ መልኩ የሚታይ ይሆናል። ሌላ ስራ ላይ ያለው አለ። በጀት እንደተባለው ዘንድሮ፣ አምና ወደ አስራ ዘጠኝ ነጥብ ምናም ቢሊየን ነው። ዘንድሮ ወደ አስራ አራት ነጥብ አምስት ቢሊየን ነው። ዘንድሮ ለውጥ የታየበት ነው። ይሄን በተመለከተ ከማን ነው የሚሰበሰበው? ይሄ አይሰበሰብም። በነገራችን ይሄ ገንዘብ ገንዘብ ሚኒስቴር ላይ እንዳለ የቀረ በጀት ነው እንጂ ከየተቋማቱ የሚሰበሰብ አይደለም።